ብሩኬ ማለት ነው የእናቱ ልጅ ማለት ነው። ለእናት ረጅም እድሜና ጤና ይስጣቸው ማለት። አንዳንዴ የለም ልጆች ቤተሰቦቻቸው ነው የሚመስሉት፣ የቤተሰቦቻቸው ውጤት ናቸው ይባላል። እና ብሩኬን ካያችሁት ልክ እነዚህን የመሰሉ ጀግና እናት ያው ያለ አባት ነው እናቴ እያሳደገችኝ ብሎ ብዙ ጊዜ ስለ እናቱ አውርቶ አውርቶ አውርቶ አይጠግብም። ብሩኬና የእናቱን ውለታ እንዴት መልሶ እንደሚከፍል ብዙ ጊዜ ሲያወራ እንሰማዋለን። ለእናቱ ያለው ቦታ እናቱ ምናል እንደሚያዳምጥ ለእናቱ ምናል ክብር እንዳለው ሁሌ እንሰማለን በቪዲዮዎቹ ላይ ና ብሩኬ ያው የእናቱ አስተዳደግ ይመስለኛል። አሁን ወንድሙንም ስታዩ ጨዋ ነው፣ እህቱንም እና ልጆች የቤተሰቦቻቸው ውጤቶች ናቸው። ቤተሰብ እንዳሳደጋቸው፣ ቤተሰብ እንደቀረጻቸው ሆነው ነው የሚያድጉት። ና እናትም አባትም ሆነው እነዚህን የመሰሉ ጀግና እናት ብሩኬ ቢወልዱም ዛሬ ለሴት ልጅ ክብር ያላቸው ትቱ የሆኑ ለቤተሰብ የሚያ ሳያስቡ በቃ ምን ልበላቸው? በቃ የእሳቸው ውጤት ናቸው። ቡርኬ ወንድሞቹ፣ እህቱ ማለት ነው እና ቡርኬ ዛሬ እናት እያለች ዋጋ ክፈል ይላል። እውነትን ነው እናት በቁም እያለች ነው። ለእናት በተቻለን አቅም ዋጋ መክፈል ያለብን ካመለጠችን በኋላ ሳይሆን በቁም እያለን የሚገባንን የእናቱ ለታበርግጥ ተከፍሎ አልቅም ግን የሚገባን ማድረግ ያለብን እናት ሳታልፍ ነው። ካለፈ ብች በኋላ ሳይሆን ሳታልፍ ነው እና ብሩኬ ዛሬ በዩቱብ ቻናሉ ላይ ኮሚኒቲው ላይ ስለ እናቱ ዘርዝሮ በጣም ነው ያሳዘነኝ። እውነት እና ረጅም እድሜና ጤና ብሩኬ ይስጠልህ። ጀግናው ወንድማችን ማለት ነው። የሀይሚቹ የቅመሟ፣ የድምቀቷ አፍቃሪ ማለት ነው ከአይሚ ጋም ወደፊት እንደምትጓዙ ተስፋ እናደርጋለን። እናትም ሆነህ ጀግና ናቸው፣ አስመስክረዋል እናንተን የመሰሉ ልጆች ስላላቸው ጀግኖች ትቶዎች እውነት በእናንተ ሊኮሉ ሊደሰቱ ይገባልና በጣም ደስ የሚሉ እናት አለ። ብሩኬ እድሜና ጤና ይስጥልህ፣ ረጅም እድሜ ይስጥልህ ማለት ነው። የመዳም ቅመሞችን በስደት ያላችሁ እናቶቻችሁ ያሉ በሙሉ ከእናቶቻችሁ ሰላም ያገናኛችሁ፣ ረጅም እድሜና ጤና ይስጥላችሁ፣ ለሞቱትም ነፍስ ይማርልም ማለት ነው። እግዚአብሔር የወደደውን ነው የሚያደርገው አይደል እና ይሄን ለማለት ነው። ቤተሰቦቼ እናንተን በስደት እንግዲህ ረመዳን ወጥሯችኋል ይመስለኛል በየ ያላችሁበትም ሰላማችሁ ጤናችሁ የመዳም ቅመሞች ብዝት ይበልልኝ፣ ያስባችሁት ያለማችሁት ተሳክቶ ሰላም ለሀገራችሁ አብቅቷችሁ ከምትወዷቸው ቤተሰቦቻችሁ በሰላም በፍቅር በጤና እንዲያገናኛችሁ ምቾቴ ነው። የትናንቱ ቪዲዮ ግን የሀይሚና የብሩኬ ቪዲዮ ፈታ ዘና የሌለ ነው፣ ያሳቀኝና ፈታ ዘና ነው ያደረገኝ። እውነት ነው የምላችሁና በቃ ቡርኬና ሀይሚ አሁን ደግሞ ዘና ፈታ በሚያደርግ ቪዲዮ እየመጡልን ነው። በጣም ነው ደስ የሚለው ከክርክር ክፍል ከጭቅጭ፣ ከፈተና ምናምን እንግዲህ አልፈው ያው ደግሞ ቤተሰብን ዘና የመዳም ቅመሞች ምንድን ነው በዚህን ሰዓት ዘና ፈታ የሚያረጋቸው አይምሯቸው በስራ የተወጠረ ጊዜው የረመዳን ጾም ወር ነው እና ብለው ትናንት ፈታ የሚያደረግ ቪዲዮ ሰርተውልናል። በጣም ነው የሳኩት። ቪዲዮን ባልሰራበት በጣም አዝናንቶኛል። ብሩኬና ሀይሚ ወደፊት ማለት ነው እንግዲህ